ም ማክሲመም ሄሎ፣ ከልጅቷ ነው ማለት ነው። እንዴት ነው እንደዚህ እምቢ አለው? ሄሎ፣ እግዚአብሔር ይመስገን። አሁነ ገብታ የነበረችው ልጅ እምቢ ብሎ፣ የአንቺ ደግሞ ገባ። የሚገርም ነው። እግዚአብሔር ይመስገን። ብዙ ጊዜ ነው የሞከርኩት እና አሁን ነው የሰራልኝ። ምምናን ይሰማል እስኪ ቤተሰቦች ይሰማል አይሰማም በሉኝ። ስ የእህታችን ያሁኗን የገባችሁ ልጅ እንደዚህ አድርጌ ላስይዘው እስኪ። ብዙ ብሎ ብሎ ቢያል አለ ስልክ ማስጠመቀ ነው አለ ግን ስፒከር ድምፁን በጣም ያፍነኛል ነው እሺ ይሰማል እያለ ነው መምህር ሰላም ነው። እግዚአብሔር ይመስገን። እንደት ነሽ? እግዚአብሔር ይመስገን ብዙ ቀን ሞክሬ ነበር። ገንቢ ብሏኝ ነበር። በድንገት አንድ ጊዜ። መስመር ላይ ቆይኝ። አንድ ጊዜ አለም ታደሰ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ በእውነት ለምታረጉኝ ለምታገዙኝ ከዛ በሙዱ ሌላው ደግሞ ጤና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብዙ ሰዎች ሰፖርት እያደረጋችሁኝ ነው። በእውነት ሳላ መሰግን አላልፍም። ግርማ የምሩ በጣም አመሰግናለሁ። በጣም ብዙ ሰዎች እያገዛችኝ ነው። እስራኤል መርጊያ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እስራኤል መርጊያ ሰላም ሙላቱ በእውነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ፣ የእኔ ቀጥይ። መምህር፣ እኔ የፈለኩት ጥያቄ እንትን ቤተሰቦቼ በአንድ አመት ሶስት ሰው ሞተብኛል እና አባቴና ወንድሜና እናቴ ማለት ነው በአንድ አመት እሺ እና አሁንም በቤቤቶች ማለት እህትና ወንድሞች በጣም ማለት ከመጠን በላይ እንትን ናቸው በቃ ያኮርፋሉ። እኔ እንደዚህ ነው፣ እንደዚህ ነው። በቃ እኔ በቃ ያንተ ትምህርት ስትከታተል ምናምን ሳየው የመተት ምናምን የመሰለኝ እና ተረጋጉ፣ ጸበል ምናምን ይሄዱ፣ ምናምን ስላቸው ጭራሽ ወደ ጸበል እንዲያቀን ስለሆንሽ ምናምን ምናምን እያሉ የሸብሹብኝ ነው። እና ሶስት አንድ ወንድና ሁለት ሴት ነው የቀራ። እና እኔ ብቻ ነኝ የቀረት ከቤተሰቦቻችን። በአንድ አመት ሶስት ሰታ ሰው አጥቻለሁ። በይ መቼ ማለት ነው? በምን ምክንያት ነው? ግን ለዚህ ሆነው አባቴና ወንድሜ በአንዱ አባቴ በእንትን ቤት ነበርና ተጠቁሞ ነው እንደዚህ ማለት እኔ ትግራይ ነኝ እና አፋር ክልል ነው የምኖረው። እኔ ማለት ትግራይ አይደለሁም። እና በአፋር ክልል ውስጥ የነበረው ውጊያ ታውቃለህ መምህር ተስፋዬ እያየህ ነበርና አቡ አላ የሚባል አካባቢ ነው የምኖረው። እና አባቴ የቅዱስ ሚካኤል ቤተክርስቲያን እንትን ነበረ፣ የሆነ ስራ ነበረው እዛ ውስጥ እና በቤተክርስቲያን ውስጥ ነው የገደሉት፣ አባቴ ማለት ነው ከዛ አፋሮች ነው ያገደሉት ትግሬ ነው ምናምን ብሎ ማለት ነው። አባቴ በዛ ሞተ። ወንድሜ ደግሞ ወደ ሳውዲ አረቢያ እየመጣ በሁለት አባቴ በሞተበት በሁለት ወሩ ወንድሜ ደግሞ በሁለት ወሩ ወንድሜ ያጣሁኝ ማለት ነው። እነቴም ከዛ በፊት እንትን ያሉኝ ኤች አይቪ ዲስ ነበራት ምናምን እንደዚህ ምናምን ብለው ግን ምንም አልነበራትም። በቃ ታማ ትንሽ ነው የታመመች ወዲያው ነው የሞተችው እና ግን ቤተሰቦቻችን የድሮ የነበሩ ቤተሰቦቻችን ያመልኩ ነበር የሆነ ነገር እና እኔ አላውቀውም ህፃን ስለነበርኩኝ በዛ ሰዓት ግን በአንተ ትምህርት ስረዳ ምናምን የሆነ የሚያምልኩት ነበር ነበር ብዬ ነው የማስበው ግን ለምንድነው የእሷ እናት ወደ ሀዘን ቤት አትሄድም ወደ ሰርግ አትሄድም በቃ ወደ ሰዎች አትገባ እና በዛ ትምህርት በአንተ ትምህርት ብዙ ቀና ተምሬአለሁ እና ሁሌ ነው የምከታተለ። እና በጣም ጥሩ ሰው። አሁን ምን መሰለሽ፣ የምሄድ ነፍሳቸውን ይማር። በእርግጥ ቤተሰቦችን በአንድ አመት ውስጥ እንደዚህ በማጣትሽ፣ ግን አንቺ ትምህርቱን ስታዳምጪ ያለው ችግር ምንድን ነው ብለሽ አሰብሽ? ምክንያቱም እኛ አሁን በደንብ ያልነገርሽ ነገር ስላለ እሱን ነው እኛ መስማት የፈለግኩት። እሺ እኔ የምገባ የምንትን ምለው ጨሌ ነበር ብዬ ነው ማስበው። ለምን ጭዋ ጉሄት ምናምን በቃ የሆነ እቃ ነበር፣ እና ልብስ ምናምን እናቴ ደግሞ በጭራሽ ይሄን ነገር አትቀበልም በጭራሽ ማለት ነው። በቃ መድሃኒ ዓለም አለ መድሃኒ ዓለም ነው እሱ ነው የሚያውቀው ምናምን እያለች በቃ እንትን ትላለች። እና በአባቴም ይመለካል ነበር፣ በግ ይታረዳል ምናምን። እና አባቴም እንደዛ አንዳንዴ እግሩ ይዘዋል፣ አንዳንዴ በቃ ወጎቦ፣ አንዳንዴ በቃ ያመዋል። እና አባቴም ቅዱስ ሚካኤል አለ፣ ቅዱስ ሚካኤል ካለ ምንም አያመጣም ይሄ ርካስ ምናምን እያለ እየሰደበው ነበር፣ ድሮ ማለት ነው። እኔ ሳቅ በቃ አውቃለሁ፣ በደንብ አድርጌ ሕፃን ነበርኩኝ እና በደንብ ግን አውቃለሁ ማለት ስለ ቤተሰቦቻችን ጠለቅ ብዬ ነው የምናገረው። የነበርኩኝ እንደ ሕፃን አይደለም የነበር ያሳድጉኝ እኔ ታላቅ ስለሆንኩኝ ማለት ነው ከዛ እንደዛ እያለ አባቴም ከደፍተራዎችም ይጋፈጣል። በቃ እንዳንተ ነው ደፋር ነው፣ በቃ ይሳደባል፣ እረሱም ይሳደባል። ከደፍራሮች በቃ በጣም ነው የሚያሳድበው። እና ማለት ትዳራችንን፣ ኑራችንን፣ ህይወታችን በጣም ነው የተደባለለቀ። እንደዛ ከሆነ ማለት ነው ከደፍተራው ከተጋፈጠ በዛ ወር ሰዓት ቤተክርስቲያን ውስጥ ተጣሉ መጠ ወደ ቤት ከዛ ቤትም እውነት አለው ብለው በቃ ይሄ ደፍተራ ማለት ነው፣ በቃ ጎረቤት ተሰብስቦ እንደዚህ እንደዚህ ሆነ። ከዛ በኋላ ከዛ ወር በኋላ አባቴና እናቴን ተለያዩ እኛም ተለያየን። በቃ እንደዚህ በሩቅ ስንንሆን እንፈፈቃለን በቃ ወየ ባየሁኝ ወይም በሰማሁት በናገርኩት ምናምን እንላለን። ግን ስንቀርብ በአንድ ላይ ስንሆን ግን እንጣላለን በቃ አንዳንዴ መምህር አታምነኝም። በሩ አንዳንዴ በሩን ንክ እንሰብረዋለን ነው። በዛ መሀል በቃ በጣም ነው የምንጠላው። ለለብቻችን ስንሆን ግን በቃ እህቴን ወንድሜ ምናምን እንላለን። ለብቻችን ስንሆን በዚህ በስልክ አሁን ሳወራ ማለት ነው። ስለዚህ በትናቸው ለያቸው የተባለ የተላከም ነገር ይኖራል። ምን እና ቤተሰቦቻችሁ በሞት በአንድ አመት ውስጥ ካጣችሁ ይሄ የጤና አይደለም፣ ድግምትም ሊሆን ይችላል፣ ወይም ደግሞ የሆነ የመጣባችሁ የዛሩ ቁጣም ሊሆን ይችላል። ግን አቅም አግኝቶ እንዴት ገደላቸው የሚለው፣ በድብቅ ይመለክ የነበረ መንፈስ ብዙ ጊዜ አቅም አለው። በግልጽ የሚመለክ መንፈስ ይፈራል። በግልጽ ብዙ ጊዜ የሚያመልከው ፍርሃት ስላለበት ነው። በድብቅ የሚመለክ መንፈስ ግን ያው እንትን ይላል ይሄ ጉልበተኛ ይሆናል። ትወደኛለች፣ ታከብረኛለች፣ ለእኔ ትገብርልኛለች ብሎ በልቧ በውስጥ በኩል እንዳላዋርዳት፣ በሰው ፊት እንዳላሳንሳት ይሄን ይሄን ግብር እያደረገችልኝ ስለሆነ አልነካትም ብሎ ተደላልሎ ነው የሚቀመጠው። የመግደልም የማዳንም ምንም መብት እንዳለው አድርጎ ነው የሚያስበው። በእርግጥ እግዚአብሔር ነው የመግደልም የማዳንም መብት ያለው። ስለዚህ በእናንተ ቤተሰብ ውስጥ ወይ ከዛሩ ቁጣ ወይ ደግሞ ከቤተሰቦቻችሁ ከጎረቤት የሆነ ድግምት እንድትበተኑ በሞት እንዲለዩ ሽም ያደረገበት መንገድ ይኖራል። ምልክቱ ደግሞ እናንተ ስትገናኙ የምትበጣበጡት ስትለያዩ ደግሞ የምትነፋፈቁት ነገር ነው። ምልክቱ ይሄ ነው። አሁን ደግሞ በአንተ ትምህርት ተማርክሽ፣ ሰግድ ስጸሊ ምናምን ስይል ሲይዝ ምን ያለው መሰለ፣ መምህሬ እናቴ ከ- ሙስሊሞች ጋር ሆና ነው ማያት። ሁሌ አገራችን በእርግጥ ሙስሊሞች ነው አብዛኛው ማለት ነው፣ ያው እኛ ትንሽ ነን፣ አንድ ከመቶ ያው 80% ት እንትን ክርስቲያን ነን እንጂ እንትን አብዛኛው ሙስሊም ነው። እና ሁሌ ሳያት፣ ስናት በሙስሊም ከባ ነው የማያት በህልሜ ማለት ነው። አንድ ይሄ ሁለት ደግሞ እኔ ስሰግድ ስጸልይ በቃ ሰግጄ ጸልዬ ምናምን ስሆን ደህና እሆናለሁ። በቃ ምንም አልሆንም። እና አንዳንዴ ይሰክመኝ እንደዚህ ስራ ሲበዛብኝ ዝም ብዬ ከተኛሁኝ አብዳለሁ። በቃ እንደ እብድ ያደርገኛል። ለብቻ ያወራለሁ። ጸጉሬ ልጭው ልጭው ይመጣኛል። ለሰው ያገኘሁት ሰው እነቂው ግደዩ በቃ ጥፊ ጥፊ ይለኛል። እና በቃ በትምህርት ስከተተለ እንደዚህ ሳይ የደብተራ ይሆናል ብዬ አንዳንዴ ያስባለሁ እና እግሬ ያመኛል። ቁርጠት ማለት ነው እግሬ እና ፀጉሬም በቃ ሳከው ሳከው እበድ ነው የሚመጣኝ። በቃ እንደ እብድ ያደርገኛል። ለብቻ ይናገራለሁ የአባቴና የእናቴና የወንድሜ ፎቶ እያየሁኝ በቃ አንዳንዴ በቃ ለራሴ መቆጣጠር እምቢ ይለኛል። እና ይሄ ነገር እንዴት ነው ማለት የምን ነው? ወደ ምን ታዞሪያለሽ መሰለሽ፣ አውቆ መንፈሱ የሚያመጣብሽ ነገር ነው ብዬም ባላስብም በአንድ ጊዜ ስላጣሻቸው ቤተሰቦችን የተሰማሽ ስሜት ስለሆነ እኔም አልፈርድብሽም። ቀጥታ ግን ምን ታረጊያለሽ አንቺ እንዲህ አይነት ሀሳብ ሲመጣ ወዲያውኑ ክርስትና ስማቸውን ሽለጽፈሽ፣ መስገድ፣ መልክአ ሩፋኤል መጸለይ፣ የአቡነ እስትንፋሰ ክርስቶስን መልካስ እስፋ ክርስቶስን መጸለይ በቃ በህይወት ያጣሻቸውን በሞት ያጣሻቸውን ቤተሰቦችሽን በሕይወት ለዘላለም በገነት ካንቺ ጋር እንዲሆኑ አርገሽ መጸለይ ነው። እነዚህ ነገሮች ካደረግሽ መንፈሱ አንደኛ መንፈሱ ከሆነ ይሄን ሐሳብ የሚያመጣብሽና አንቺም ወደነሱ ሊወስድሽ ወይም ደግሞ መጥፎ መጥፎ እንድታስቢ ተስፋ እንድትቆርጭ የሚያስብ ከሆነ ያስቀረዋል። እግዚአብሔርም ከሆነ ደግሞ የሚያመጣው ይሄን ሐሳብ ቤተሰቦችሽን በጸሎት እንድታስቢያቸው ሊሆን ይችላል። ለምን እነሱ አንቺ ጋር በህልም መጥተው ባክሽ ጸሊልን ማለት ስለማይችሉ በሚጠብቅሽ መልአክ በኩል ነው እግዚአብሔር አንቺን የሚያናገረው። ጸሊ ጸሊላቸው ለቤተሰቦችሽ እድል አለሽ። በዚህ ምድር ላይ ያለ ሰው የሚጸሊ ሰው አይደለም፣ ምድር ላይ ያሉት ለሞቱትም ራሱ ተስፋ መሆን እንደሚችል በመጽሐፍ ቅዱስም ሆነ በአባቶቻችን ተምረናል። ስለዚህ በጸሎት እንድታስቢያቸውም ሊሆን ስለሚችል በደንብ መጸለዩ ጥቅም አለው ነው የሚልሽ ነኝ። አሁን ደግሞ መምህሬ ስጸልይ ስሰግድ፣ አንድ ብሩ ሴትዮዋ እምቢ ያለችኝ አንደኛ ማለት ነው። ይሄ ሁለተኛ ከቤተሰቦቼ ጋር አልናጋገርም በጥሩ ነገር ማለት ነው። ማለቴ ከእነሱ ከሦስቱ እህትና ከሁለት እህትና አንድ ወንድ ልጅ ማለት ነው እምቢ ይለኛል። ስልኩ መስራት ከተናገሩኝ፣ ሚጣላሉኛል እና ይሄ ነገር አንድ። ሁለተኛ ከጓደኞቼ ጋር መስማማት አልቻልኩ። መምህር እኔ ወደ ስግደት ወደ ጸሎት በዛ ሀጢያት የነበርኩበት ሰዓት ብዙ ሰው ነበር፣ ብር ነበረኝ፣ ምን ነበረኝ እና ሱድ አረቢያ ነው የምኖረው፣ እና በጣም ነው የምሰራው የነበርኩኝ ግን ይሄ ነገር ስህተት ከጀመርኩኝ አንድ አመት ሆኛለሁ አንተ ስከታተል እንደዚህ ገጠመኝ ምናምን ስሰማ እሺ መምህር ተስፋዬ እንደዚህ እንደዚህ አድርጉ ምናምን እያልኩኝ በተግባር እንትን ሳደርግ ሰዎች እያራቁኝ ሴትየዋ ሶስት ወር እና አራት ወር ደግሞ ዚም ቢያለች ግን የዛን ቀን ግን በወር በወር ለዘም ጨምራን የምትሰጠኝ የነበረችው ምን ልበል ጨምራ ምን ታደረግ በቃ መላክ ነው ወደ ቤት፣ ወደ ሀገር ቤት። እና አሁን ይኸውልሽ፣ ጥሩ ነው፣ ጥያቄውን እያሳጠርሽልኝ። እንዴት መች ለመሰለሽ፣ ሌሎችም ስለምጠይቅ እንዳረሳብሽ ብዬ ነው። ሁሉም መመለስ ስላለበት ነው። አንደኛ ገንዘቡን ወደ ምትልኪላቸው ሰዎች ገንዘቡን ስትልኪላቸው እንድትልኪ የሚያረጉበት መንገድ ይኖር ይችላል። አላቅም እኔ በቤተሰብ መካከል መግባት አልፈልግም፣ ግን አንቺ ገንዘብ ሰጪ እንድትሆኚ ገንዘብ እንድትልኪ የሆነ ሲስተም ውስጥ የከተቱሽ ይመስለኛል። ያ መንፈስ ደግሞ ሲሰራ የነበረው አረቦቹ ላይ ሆኖ ነው። አረቦቹ ገንዘብ ቲፕም ይሁን ደሞዝሽም በወር በወር ይሁን ይሰጡሻል፣ ደስተኞች ሆነው። አሁን ግን መስገድ መጸለይ ስትጀምሪ ያ ነገር ተከለከለ። አንደኛ አረቧ ራሷ በጉልበት እሷን እንድታገለግያት ያደረገችው ነገር ይኖራል። አንዲት ልጅ አስታውሳለሁ። አረቧ ድግም ታድጋባት ሄድ አስጠንቁላባት ጉልበቷን ስምንት ዓመት ስትበዘብዛት ኖሯ መጨረሻ ላይ መስገድ መጸለይ ስትጀምር ባድዋን የሸኘቻት ግን ኢትዮጵያ መጥታ ገዳም ሱባኤ ስትይዝ የሚገርምሽ ሴትዮዋ እዛ መቀመጥ አቃታት። በቃ በጣም ተቸገረች። የሰራችበትን የአንድ ዓመት ደሞዟን አልሰጠቻትም። ስምንት ዓመት ሙሉ ግን ጉልበቷን ስትበዘብዛት ማንም ሰባት ዓመት ሙሉ ስትበዘብዛት ያ የነበረው የሰባት ዓመቱን ስትሰጣት እዛው ስትበደራት እንደገና ለጓደኞቿ ስትልክ ለአንዳንድ ሰዎች ስትሰጥ ምን ስትል ገንዘቡ እጇ ላይ የለም ነበር አሁን ኢትዮጵያ መታገኝ ሱባኤ ስትይዝ አረቧ ራሷ በምን እንዳገኘቻት አላውቅም። ደውላላት ስምንት ዓመት ሙሉ የሰራችባትን ገንዘብን የመለሰችላት እየሰጠቻት የነበረውንም ጭምር ማለት ነው። ለምን ስትይ ጉልበቷን በደንባጋ አጋ በዝብዛት አለች። አጎቷ ቤት፣ አክስቷ ቤት፣ አያቷ እናቷ ቤት እየወሰደች ጉልበቷን በደንብ አጋ ነው። እንደሸንኮራ መጣ የተፋቻት ግን እግዚአብሔር ደግሞ ያስተፋል። አንዱም ሁለተኛው መንገድ ይሄ ነው። ራሳቸው አረቦቹ ያደረጉች ነገር ይኖራል። ሌላው ሶስተኛ ደግሞ አንቺ ውስጥ ያለው እንድታባክኝ የሚፈልገው እንዳያልፍልሽ የሚፈልገው ከቤተሰቦችሽ ይዘሽ የመጣሽው ዛሬ ከወንድሞች ጋር እንዳትስማሚ፣ ከእህቶች ጋር እንዳትስማሚ ያ የሚያናቁራችሁ መንፈስ ሁልጊዜ የሰው ቤት ባሪያ፣ የሰው ቤት ገረድ፣ የሰው ቤት ሰራተኛ ሆነሽ እንድትኖር የሚፈልግ መንፈስ ስለሆነ የሶስት ወር ደመወዝ መከልከል አይደለም ሂጅ ከዚህ ብሎ ማባረር እንደሚችሉ እየነገርሽ እያስፈራራሽ ተስፋ እንደሌለሽ አድርጎ እዛው ቤት እንድትቀጤ ነው የሚፈልገው። አሁን እንደዛ ነው እያደረገኝ ያለው። አሁን ማለት ነው መምህር፣ እንደ ያልከው አሁን አሁን ያመጣሁት እና አንዳንዴ ሳስበው እንደዚህ ሳየው እንደዚህ በመድኃኒዓለም ፊት ቆሜ እንደዚህ ሳየው እንደምሰጠኝ ምናምን ተስፋ አደርጋለሁ። ግን ለብቻዬ ሲሆን ግን በቃ ኧረ ሄጅ ትለኛለች እንዲ በቃ ይሄ ነገር በቃ ብር የለኝም ምናምን ትለኛለች እንዲ ምናምን እያልኩኝ ራሴ በቃ ወደ ተስፋ መቁረጥ ምናምን እየመጣሁ ነኝ። ግን እግዚአብሔር ይመስገን አ ሰግድ ምናምን ሲሆን ግን በቃ ወደ መድኃኒዓለም ፎቶ አለኝ እንትን ስዕል አለኝ፣ እዛ ቁሚ እንትን ስል ግን በቃ እንደ ተሰጠቻለሽ ግን አይዞሽ በቃ አሁን ብር ስለሌላት ነው ምናምን እያለኝ ስለ ያናገረኝ ይመስለኛል። አንዳንዴ ና አራይ በስመ አብ ሁሉ እኔ ራሴ ነው የማስበው ወይ መድኃኒዓለም ነው የምናገረኝ ብዬ ነው አንዳንዴ የማስበው። ና መምህር ሕይወቴ በጣም ተመሳቅቁለ ነበር እና በአንተ ትምህርትም እንደዛ ሁለተኛ፣ አሁን እያስፈራራኝ ነው ያለው በእህትናው በወንድሞቼ ሆነው ውስጥ ሆነ። አንዳንዴ አረው በሞትኩኝ እያለኝ ወንድሜ ለራሱ አንድ ነው እያልኩ ያለው ግን በስስት ዓይን ነው የማየው። ግን አታዩት እንደዛ ምናምን ስትለኝ፣ አረ ከኔ ወደሱ እየሄደ ነው እንደ ምናምን እያልከኝ እንትን አስረዋለሁ። አሁን አሁን ሲኖር በስስት ስታዩት፣ እሱን ደግሞ የሆነ ነገር ያደርግባቸዋል አውቆ ይጎዳባቸዋል ብዙ ጊዜ አንድ ለእናቷ ወይም አንድ ለእናቱ የሆነ ልጅና እንዲሁም ደግሞ በብዙ ሴቶች መካከል ያደገ ወንድ ወይም በብዙ ወንዶች መካከል ያደገች ሴት ብዙ ችግር ይገጥማታል። ይሄ የታወቀ ነገር ነው። ለምን ትኩረት እንትን ታውቂያለች። በትግርኛ ምናልባት ታውቂ፣ የመጨረሻ ልጅ ማህፀን ጠራጊ ወይም ህሳስ ልደ የሚሉት ነገር አለ እኔ ታላቅ ነኝ እንከ ቤት እና ግን አሉኝ እንደዛን ነው የማያቸው። እና ይሄ ወንድና ትንሿ ሴት የመጨረሻ በስስት አይን ነው የማያቸው። ሁለታቸው እና ሶስታቸው በጣም ነው የምወዳቸው። በይዘው ግን ህሳስ የመጨረሻው እና ወንድ ልጁ በጣም ነው እንትን የምለው እና በአንተ ትምህርት ስማር ሰማ ግን ኧረ ይሄ ነገር ወደ እነሱ እየሄደ ወደ እኔ እያስፈራ ነኝ። አንዷ ምን እንዳለችኝ ታውቂያለሽ መምህር? እንትን ናት ያለችው እና ቤት ነው ያለችው እና ግን እመታለሁ በቃ ራሴ ያጠፋለሁ ወይ ውስጥ ወደ አረቢያ ይመጣለሁ ለሞት ምንድነው፣ ምን ብዬ ነው የምፈራ ምናምን ስትልኝ፣ ኧረ ወደ እኔ ከኔ ወደ ሳ የሄደ እዛ ሆነ የሚያሳፈረኝ ምናምን እላለሁ አንዳንዴ። ግን አንዳንዴ ደግሞ በጣም ተስፋ ቆርጣለሁ፣ አለቅሳለሁ። ለምን ወንድሜ መጥቶ እዚህ መጥቶ እኔ ደግሞ እዚ የተገዛኝ እህት ደግሞ ደግማ ትመጣልብኛለች ምናምን እያልኩኝ በሬ ለራሱ ለእነሱ ነው የምሰጣቸው። ለእኔ አንድ አምስት ብር እንትን አይይዝም ነበር ድሮ ማለት ነው ብዙ ጊዜ እድሜያችሁን እንደዚህ እንድትጨርሱ የሚፈልገው መንፈስ ከቤተሰብ የመጣ የቡዳ ዛር የሚባል መንፈስ ነውና፣ ብትቺ ማለት ነው ለራስሽ ማሰብ ጀምር። አሁን ሱባኤ የምትገቢ ሁለት ሱባኤ ነው። አንደኛ ቤተሰቦቼ፣ ወንድሞቼ ሁሉም ራሳቸው እንዲችሉ ከአሁን በኋላ ከእኔ እንዳይጠብቁ አሳምናቸው፣ በአይምሯቸው ላይ እኔን እንዳይቀየሙኝ፣ ራሴ ልችል እንደሆነ ራሳቸው ራስሽን ቻይ ብለው እንዲናገሩኝ አድርጋቸው። ብልሽ እንደ አንዲት ልጅ ጸልያ፣ አንዲት ልጅ እንደዚህ አርጋ እግዚአብሔር መልስ ሰጥቷታል። በቃ ቤተሰቦቼ ከኔ እንዳይጠብቁ ራስን መልስ ስጠኝ ብላ ደውለው መቼ ነው የምታገቢው? ከዚህ በኋላ እንዳትልኪ መተሽ እንድታገቢ ነው የምንፈልገው ምናምን ብለው በሱባኤ እግዚአብሔር መልስ መልሶላታል። እንደገና ደግሞ አንቺም ለመውለድ ለማግባት ምናምን ራስሽን አሳምኙ። ይሄ ቤተሰቦቼ ወንድሞቼ የምትይውን ነገር በከፊል ነው በግማሽ ነው ማድረግ ያለብሽ እንጂ ዘላቂ አይደለም። ታሰንፊያቸዋለሽም፣ በዛ ላይም ደግሞ አጠቅሚያቸውም፣ በእነዚያን ነገር ምንም ጥቅም የለውም። እንደዚያ ብዬ መመር ገብቼ መመር፣ ይኸውልሽ ሱባኤ ስትገቢ አረባ እንድትሰጥሽ ገንዘብሽንም ወንድሞችሽም እህቶችሽም ደግሞ ውሳኔ እንዲወስኑ የሚያደርግ ሱባኤ ግቢ፣ እያለቀስሽ በእምባ ስዕለትም ደግሞ ተሳይሽ። ስዕለት መሳል ጥቅም አለው። አይ መመር ስዕለት ገብቼ አሁን ወር ነው ለቅዱስ ሚካኤል ልልክ ፈልጌ ነበርና በዛ ምክንያት ነው የታዘኝ ብዬ ነው የማስበው። ይሄ ብር ማለት ነው። አሁን ደሞዝ ስቀበል መጀመርታዊ ወሬ ማለት ነው። አሁን ደሞዝ ስቀበል ግማሽ ለቅዱስ ሚካኤል ቅዱስ ሚካኤል በጣም ነው የምወደው እና ለቅዱስ ሚካኤል ይሄ እሰጣለሁ። ለስላሴም አጋዜን ስላሴም እኛ ሀገር ቤተክርስቲያን አለና ፈርሰዋል ሁለቱም። ቅዱስ ሚካኤል ነው። ቅዱስ ማለት አጋዜን ስላሴ ፈርሷል የለውም በቃ ማለት አሁን ነው አዲስ ታቦት ነው የተሰራው። እና ላግዝ ፈልጊ ማለት በእቃ በውስጥ በቁሳቁስ ምናምን አንድ ሀያ ሺ ሰላሳ ሺ ምናምን ትሰጣለሁ ምናምን እያልኩኝ እያሰብኩኝ ነበር እና በውስጤ ነው የማስበው። ግን ይሄ ብር ተክለከልኩኝ። እንደዚያ ሳስብ ግን አንድ ቀን ምን አየሁኝ በህልሜ መምህር ሴት አንድ አንዷ ሴት እና ሁለት ሴትኖች ናቸው። እና እንደዚህ ቁጭ ብዬ በህልሜ ነው ያየሁት እና ቁጭ ብዬ ምን ሁነሻ ምናምን ስትለኝ፣ ብር አጥቺ ምናምን እያልኳት፣ ከዛ አስደብቀሽ እኮ ነበር ብር እኮ አለሽ ግን እንዳታጠፊ ብዬ ነው የከለከልኩሽ። ግን አለሽ። ከምንድን ነው ማለቴ መቼ ነው ማለት መቼ ነው ያሰጠሽ ምናምን ስላል፣ አይ የራሽሽ ነው ኦኬ ምናምን ብላ፣ ብር ብዙ ብር ሰጥታኝ። ግን ይሄ ነገር ለቁም ነገር ለቤተክርስቲያን ነው እንጂ ዝም ብሎ አይደለም ምናምን እያለችን ብሩ እየሰጠችኝ ስትሰጠኝ እየሮጥኩኝ ነው መሄደው፣ ወደ ቤተክርስቲያን ልሰጥ ብሩ ማለት ነው። ይሄ ነገር ምንድን ነው መምህር? በተደጋጋሚ ቤተክርስቲያን ውስጥ ሆኜ እልል እላለሁ እያልኩኝ ምናምን። ቀኑን ጠብቆ ይመጣ አሁን የተያዘው ብሩ ምናልባት ይመስለኛል። ብሩን ስትሰጥሽ አንቺ አጥፊ ስለሆንሽ እየሰማሽኝ ነው፣ አጥፊ ስለሆንሽ እግዚአብሔር ምናልባት ገንዘቡን ሰብሰብና ጠርቀም አድርጎ ሊሰጥሽ ሊሆን ይችላል። ያቆየብሽ ስለት ደግሞ አስገባለሁ በማለትሽ ደግሞ ሰይጣን ይዞትም ከሆነ እራሱ የሚያሰጥሽም ራሱ ቅዱስ ሚካኤል ነው ማለት ነው። ለምን የተሳሽ ለሚካኤል ነው። ገንዘቡን ካልተሰጠሽ ለሚካኤል ልትሰጥሽ ስለማትችይ፣ ስለትን እንድሰጥ ከፈለግ ብሩን አሰጠኝ በይ። መልካም ሚካኤል ጸልዬሽ ብሩን አሰጠኝ ከዛ ስለቴን አስገባለሁ። ካልተሰጠኝ ልሰጥ አልችልም ነው የሚባለው። ብዙ ጊዜ እንደዚህ አይነት የወዳጅነት ንግግር መላይቶ ሲያዋሯቸው የወዳጅነት የአባትና የልጅ አላርለ በጣም የቅርብ ነገር ሲሆን ብዙ ጊዜ በእንትን ማለት ውሳኔ ማስወሰን ና የምትፈልጊው ነገር የማስፈጸም አቅም አላቸው፣ ወይም ደግሞ ፈቃድ አላቸው። አቅም ሳይሆን አቅም ሁሉም አቅም አላቸው፣ ግን ፈቃድ አላቸው። ሌላው እንትን ከገንዘቡ ጋር በተገናኘ ብቻ ሳይሆን መጸለይ ያለብሽ እግዚአብሔር ይህን ትምህርት እንድታዳመጭ ስለፈቀደልሽ እንዲህ አይነት ጠላትሽ ላይ እንድትፋለሚ። አሁን ባታቂ ባትነቂ ኖሮ እኮ ሌላ ጉዳት ውስጥ ነበር የምትገቡት እና መንፈሳይ ከሆንሽ በኋላ መፋለምሽን መንፈሳይ ከሆንሽ በኋላ ወይም የመናፍስ ሴራ ገብቶሽ ጦርነት ውስጥ መግባትሽን ልትወጁ ይገባል። አታማሪ። እሺ ይሄ ነገርማ እምቢ አለኝ እያማረርኩ በውስጤ ነው ያወቅሁኝ። ንግግርሽ የማማረር ምልክት እንዳለበት ያስታውቃል። አማራለው። ለምን መሰለ መምሬ፣ ራሴ በጣም ነው የሚያሳከከኝ፣ ዓይኔ ጆሮዬ፣ በቃ መላ ሰውነቴ እያሳከከኝ ነው እያለኝ በጣም ነው። ምን ምን ሰዓት ላይ ነው? ብዙዎቹ አሁን ልክ የሆነ ወር ሲመጣ ደሞዝ ሊቀበሉ ሲሉ ምናምን ቁንጥርጥ የሚያደርጋቸው እጃቸውን የሚበላቸው ወዲያው ፕሮግራም የሚታያቸው፣ አሁን በቃ አሁን ነው የተሻለኝ። ዛሬ አሁን አንተ ሳወራ ነው ትንሽ የተሻለኝ እንጂ በቃ አለቅሳለሁ። በቃ በአካባቢ ያለቸው ሰዎችም ይሄ ነገር የቡዳ መንፈስ ነው ምናምን እያሉኝ ነው እያጽናኑኝ ነው እንጂ በቃ በጣም ያሳክከኛል። በጣም ራሴ ማለት ነው በጣም መምህር አንዳንዴ ልቆርጠው ምናምን እያልኩ ስራ መስራት ለራሱ አልቻልኩም። ስራ እወጣለሁ ምናምን እያሰብኩኝ ነው የግሩፕ ጸሎት ውስጥ አለችበት ወደዛ ስገባ ያቃጥለኛል። እንደ እሳት ነው የሚያደርገኝ። የጉሩብ አለኝ እና ጓደኞች ያለኝ ወደ እነሱ ስገባ ያቃጥለኛል። በቃ ስገባ ለራሱ ገና ሳልገባ ወደ እነሱ ሳስብ ለራሱ በጣም ነው የሚያቃጥለኝ። ግን ለብቻሽ ሆነሽ እንደዚህ እንደ የመምህር ተስፋዬ መልካ ሥላሴ መልካ መድሃኒያለም ምናምን እንደዚህ ሰነሰነ ጎልጎልታ ምናምን ስሰማ ትንሽ ይሻለኛል፣ ለብቻዬ ሲሆን ማለት ነው። ግን በይቅርታ አቋረጥኩሽና፣ በኦዲዮ ብቻ ሞባይልሽ ላይ ዳውንሎድ አርገሻቸው ጸሎቶቹ ቤተ ሥላሴ የሚል አለ፣ የጸሎት እንትን የሚጠረክ ዩቱብ አለ። እኔም ራሴ እዛ ብዙ ጊዜ እየገባው ማዳመጠው ቤተ ሥላሴን ነው። እዛ ውስጥ ያንትን ጸሎቶች ዝም ብለሽ በሂርፎን አርገሽ ማዳመጥ። ከዛ ለአንድ ሳምንት ያክል በተደጋጋሚ ስታ ብን ብሎ ነው ከላሽ ላይ የሚው ቡዳ። ብዙ ጊዜ ጸሎቶችን ሙሉ ቀን ስናዳምጥ አይወድም። እቤት ውስጥ ሙሉ ቀን ከፍተው የሚውሉ ሰዎች አሉ። ጸሎት ይከፍታሉ። ወጥ ሲሰሩ፣ ምን ሲሉም፣ አልጋ ሲያነጥፉም የቤትም ቤት ከሆኑ ከፍተውት ነው የሚውሉት። እና አይምሯቸው ጸሎቱ ላይ ነው የሚሆነው። መጥፎ ነገር አያስቡም። ለማሰብ እንኳን ቢሞክሩ ራሱ ጸሎቱ ግዴታ ወደ መልካም ነገር የሚጎትታቸው ያግዛል። እና ይሄን ብታደረግ መልካም ነው ብዬ አስባለሁ። አንድ ወር ሶስት ወር ነው ምናምን አድርግ ያለው እንደዛ መምህር በቃ። ግን እኔ እንጃም እንደሆንኩኝ አላውቅም። ግን መምህር እኔ ጥፋት አለብኝ። ለምን መሰላ? እንደዛ ስሰማ ቆይቼ ወደ ግሩቡ እገባለሁ እንደገና ማለት ነው ወደ ጉሩብ ስገባ ያቃጥለኛል። ሲናገሩኝ በቃ እናጫነጫለው፣ ፀጉር ምክክ ይመጣኛል። በቃ ለአብድ ነው የምፈልገው። ግን ከነሱ ጋር ካልተደዋወልኩኝ ከነሱ ጋር ካልተናገርኩኝ ምን አልሆኑ ደህና ነው እንዳያዝ ፈርቶ ነው የኔ እህት፣ እንዳያዝ ስለሚፈራ ነው እንደዚህ የሚያደርገው። ግን በምታረጊው ነገር በጣም ይበሳጫል። ወደተስላሴ የምትሰራውን ነገር ያ ያልኳንቺ ውስጥ አለ። እንዲ ያለው ወደተስላሴ ነሽ አለ ለዚህ ጽሁፉን ስላየወትም፣ አንቺ በቃ ወለተ ስላሴ ላይ ያለ መንፈስ፣ አንቺ ምን እንደምታስብም ምን እንደምታረጊ፣ የት ምን እንደምታረጊ ስለሚመለከት ይበሳጫል። እንደ ድሮ ገንዘብሽ መስለብ አይችልም። እንደ ድሮ እንዳትሰግጅ ማድረግ አይችልም። እንደ ድሮ የቀረበት ብዙ ግብር አለ። ያንን ሲያስበው ይበሳጫል፣ ይነጫንጫል። አንዱ ያ ነው። አንተ አለህ እንዴ? እንዴት እንደነወቅከው ምግቡ ሲቀርበት በጣም ነው የሚበሳጨው የሚነጫነጨው። ቀጥሎ ደግሞ አንቺ ውስጥ የላኩት ሰዎች መንፈስ ማለት ነው። ደብተራም ጋር ይሄዱ ጠንቋይም ጋር ይሄዱ። መተት አደረጉብሽ ሰዎች አንቺ ላይ ይሄን ማየት አይፈልጉም። ሁልጊዜ ስትሰግጂ ስጸልይ እንደሚጋለጡ ነው የሚያስቡት፣ እና ወይ የዋወቀችብን ከአሁን ከአሁን ልታየን ነው በህልማችን በህልማ ልታየን ነው መልካችን ልታውቀው ነው ልታዋርደን ነው ብሎ ስለሚያስቡ ሁልጊዜ ይበሳጫሉ ይናደዳሉ። እና ጸባይ ባህሪ ለውጥ የሚመጣው በዚህ የተነሳ ነው። የሰዎቹን ባህሪ ይጋባብሻል አንቺ ላይ እና ጸሎት ላይ የሚታይብሽን ባህሪ አትደናገሪበት። መንፈሱ ይዞት የመጣው እንትን ነው ተጽዕኖ፣ ኢንፍሉዌንስ ነው። አንቺ ውስጥ ይመጣና ተጽዕኖ ይፈጥረዋል ማለት ነው።